በነገራችን ላይ ሲስ አይደለም ስሟ፣ ቁራሌው ሲስ እቃለው ልዌ ልዌ ልዌ የሚለው ማለት ነው። ለእሷ ነው ይሄ ቪዲዮ መጠርጠሩ መከጀሉ። ዘራፍ አካኪ ዘራፍ፣ ዱብ ዱብ ይላል፣ ዱብ ዱብ ይላል እንደ በረዶ በልጅነቱ በረሃ ለምዶ እኮ የተፎከረው ለኔ ነው። ዘራፍ አካኪ ዘራፍ የተነከውት እኮ እኔ እርስቴ ቅማሜ ቀዳማዊትን እን ምን ሆነሽ ነው ሴትዮ? አረጋጊ፣ እንጂ ደርሶናል መልክትሽ። ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታይ፣ ዛሬ ልዌ ልዌ ለቁራለው ለሱሲ ቅራለው ቪዲዮ እየሰራው ነው። ጭራሽ ውሽንፍር ነው ያለችኝ። እኔን ተይኝ ብዬሻለሁ፣ በባለፈው ለታም ተይኝ ብዬሻለሁኝ። መልክሽ አእምሮም ስትኝ ተይኝ ተይኝ አንቺ መድፍፊት ብየሽ ነበረ። ዛሬም ደግሞ ደግመሽ እኔን ተይኝ ጭራሽ የቀዳማዊትን ክብር ዝቅ የሚያደርግ የፕራንክ አይዲያ ትናገሪያለሽ። እንዴት ብደፍሪያት ነው? እንዴት ብታስቢያት ነው እንደዚህ አይነት የፕራንክ አይዲያ ለልዕልቷ ስሪ ብለሽ የምትነግሪያት? ምን ያክል ድፍረት ቢኖርሽ ነው ክብሯን ዝቅ የሚያደርግ ነገር ስሪ ምትያት? ምን አስበሽ ነው? ለዛውም ከሌላ ከቤካ ጋር እንደዛ አይነት ፕራንክ እንድትሰራ። ከብሩኬ ጋር እንኳን ቢሆን ኦኬ፣ እሱም አያስፈልግም። ከቡሩኬ ጋር እንደዛ አይነት ፕራንክ ሲቀጥል ደግሞ ለቡርኬ እንደዛ አይነት ነገር ጥፍሮ ላይ ታደርግ ብላ ለሀይሚ ነገረች፣ ምናምን ነገር እንደዛ አይነት ፕራንክ አድርጊ ምናምን ብላ። እሺ እነሱ እኮ አልተጋቡም። ምን ሙሽየን አስፈቅዳ ቤት ልትመጣ ነው ወይ ምናምን ነገር ማለት። ሀይሚ እኮ ቤተኛ ነች። አሁን እኮ ቤተሰብ እኮ ነች። ለምን ሙሽየን ማስፈቀድ አስፈለገ? ቤተሰብ እኮ ናቸው አሁን። ምንድን ነው ልጃቸው እኮ ነች? እንዴት እንዴት ነው የምታስቢያት? አይሽ አንቺ አርቀሽ ሀይሚን ታስቢያታለሽ፣ አርቀሽ ለምን አንድነታቸውን አትፈልጊማ? አንቺ ነሽ እንዲሁም የእነሱን አንድነት ማትፈልጊው። እኔ ጦሎቴ ብሩኬና ሀይሚ አንድ እንዲሆኑ ነው ምንጊዜ መልካም ምኞቴ፣ ፈጣሪ በሚያውቀው አንቺ አንድነታቸውን ብታስቢማ፣ እሙሽዬን አስፈቅዳለት መጣ ነው ቤት አልተጋቡ ምን ሊሰሩ ምናምን እያልሽ አትቀበጣጥሬም ነበረ። ሌላው ወደ እኔ ወደ እኔ ፕራንክ አይዲያ እኛ ፈታ እንድንልበት እና በቃ ሀይሚም ቀለል ያለ ነገር ስለሆነ ተመሳሳይ ሁሌ እንደዚህ አልጋ ላይ ምናምን ምናምን ፕራንክ በቀል ከሚሰሩ ይሄ ይሻላል በሚል ያሰብኩትን እንደ አሳብ ነው። ሲጀመር ሀይሚ የማንንም አይዲያ አትጠብቅምም አትቀበልምም፣ በራሷ የምትመራ ሴት ናት። በእኔ ወይም በአንቺ የምትመራ ሴት አይደለችም፣ አስረግጬ ስነግሽ ማለት ነው። አንቺ ነሽ እንደውም የሀይሚን ክብር ዝቅ ለማድረግ ምን አልሻት ቪንቶ አድርገሽ፣ የሆነች ነጭ ቀሚስ አለችሽ፣ አስታወሳችኋት? ያችን ነጭዋን ቀሚስ ጉርዷን በዛሽ ማለት ነው። አስቡት እንግዲህ ምን ያክል ክብር እንደሚነካ አስባችሁታል? ያቺ ጉርዷ ቀሚስ ጉልበቷ ላይ ያለችው ነጭዋ ቀሚስ እሷን እሷን ከዛሳ ቪንቶ ስታረግ አስቡት፣ አስቡት፣ ማሰብ አያቅታችሁም ይሄንን እንዴት እሷን ለማሰደብ እሷን በቃ ክብር ዝቅ ለማድረግ አንቺ ሀይሚ እንደዚህ አይነት ፕራንክ እንደዚህ የተጨመላለቀ ፕራንክ ስሰራ የተሻታቂያለሽ ክብሯን የማያጎድል እ የሚያስተምር አገናዛቢ የሆነ ፕራንክ ነው ስሰራ ይኖረችው። አንቺ ግን ዞሮች ተዟዞሮች የእሷን ክብር የሚነካ ነገር እንደዚ አይነት ፕራንክ ከቤካ ጋራ ስሪ። ቤካ ያለበት ይደምቃል። ተይ እንጂ ተይ እንጂ ቁራሊው ተይ፣ ተረጋጊ፣ ተረጋጊ፣ ተረጋጊ እያሰብሽ እያሰብሽ እያስተዋልሽ ስተዋሪ አይሽ እኔ እንደውም ለብሩኬም ለሀሚም ክብር አለኝ። ለብሩክና ለሃሚ ክብር ስላለኝ ነው እንደዚ አይነት የፕራንክ አይዲያ ቀለል ያለ ፕራንክ አይዲያ ለሃሚ ነገርኳት እንጂ የብሩኬን ክብር ለመንካት እንደዛ አርገሽ እንደዚ አይነት ፕራንክ አድርጊ ማለት አያቅተኝም። ሌላ ልክ አንቺ ይሄ የወረደ የፕራንክ አይዲያ ለሃይሚ እንደነገርሽው እኔ የወረደ ነገር አጥቻ አደለም፣ አጥቻ አደለም። ከኔ እንኳን ባላገኝ የሆነ ፊልም ላይ አይቼም ልነግራት እችላለሁኝ። በጣም ከባባድ ፊልም፣ በጣም ከባባድ የፕራንክ አይዲዎች አሉ። ገብቶሻል ረል አሁን ነጮች የሚያደርጉት ፕራንክ አይዲያ በጣም ከባባድ ነው። አለ ማውራት አያቅተኝም። ግን ምን መሰለሽ ለሀይሚ ከሰጠዋት ክብር አንጣር ለእሷ የማይመጥን ነገር እንደዚህ አይነት የፕራንክ ስሪ ብዬ እዚህ ጋ መጥቼ አላወራም። መቼም ቢሆን የሀይሚን ክብር የሚነካ ነገር እኔ አላወራም። ገባሽ እሱ ብቻ አይደለም። እኔ ሴት ልጅ ናቸው ገብቶሻል። አንቺ ሁልጊዜ ጊዜ ሀይሚ ዝቅ እንድትልና በቃ ሌለ ሀይሚ እንድትጠላ ምናምን የምታረጊው ነገር አለ። ይሄ የታወቀ ነው። ገባሽ። እዛ ጋ አሁን ሀይሚ ነ ሙሽዬ ቤት አስፈቅዳ ነው ሄዳ ነው ወይ ያንን ፕራንክ የምትሰራው ምናምን ነገር። ማስፈቀድ ማስፈቅድ ለምን አስፈለገ? ሀይሚ እኮ ቤተኛ ነች። አሁን ቤተኛ አደለች እንዴ? ቤተሰብ አደለች እንዴ? ሙሽዬን የምታስፈቅደው ለምንድን ነው? ቤተሰብ እኮ ነች። አይሽ አንቺ ሀይሚን አረቀሽ ነው የምታያት። አረቀሽ ባታያት የማኖረው ሀይሚ አስፈቅዳ ነው የምትመጣው አትይም ነበረ። እንዲሁም ሀይሚ የምታስፈቅደው የራሷን እናት አባት እንጂ ብሩኬን አይደለም። ገባሽ? ብሩኬን ካስፈቀደች የሚታሰበው ሀይሚ ልክ የሩቅ ሰው እንደሆነች ብሩኬ ለብሩኬ ቅርብ እንዳልሆነች ነው የሚረዳው። ብሩኬ ብታስፈቅደው እነሱ ቤት ልምጣ ብላ እና አንዳንድ ጊዜ የምንናገረውን ነገር ወይንም የምንሰጠውን የፕራንክ አይዲያ ብንመርጥ ጥሩ ነው እንዴ። ተቤካ ጋ እንደዛች በዛች ባጭሯ፣ በጥ በነጯ ቀሚስ፣ በነጯ ጉርድ እንደዛ አይነት ፕራንክ እንድትሰራ ቢንቶ ምናምን አድርገሽ ምናምን አይ በእናትሽ አይመጣውም፣ ይሄ አይመጣውም። እንደውም አንቺ ነሽ የሀይሚን ክብር ዝቅ ያደረግሽ። እኔ ልንገርሽ፣ አንቺ ጋ እየመጡ የሚያሽቃብጡት እኔን የሚሳደቡት አይዶን ኬር እነሱ የኔ ጥላቶች ናቸው። እኔ ላም ሰደበኝ አልሰደበኝ፣ ከላም ወተቷንና ቅቤዋን ታገኛላችሁ፣ ትርፍ አለው። ከነዚህ ተንደነዚህ አይነቶቹ የሜዳ አህዮች እኮ ምንም ትርፍ የለውም። ለራሳቸው አይሆኑ ወይንም የሰው ለውጥ ያስደስታቸው እነዛ አንቺ ጋር መተው የሚያሽቃብጡት፣ እኔ እኮ ምንም አይመስለኝም፣ ባይገርምሽ፣ አይሞቀኝ አይበርደኝ ምናምን ነገር፣ በራሴ ዓለም የምኖር ሰው በራሴ ዓለም እና ለቡቡ ቦታ ካለሽ፣ ክብር ካለሽ፣ ማለቴ ለሀይሚም ክብር ይኖረሽ። የሀይሚን ክብር የሚነካ ነገር አትስሪ። ሌላው ነገር ደግሞ ምንድን ነው ያልሽው በዛሬው ፕራንክ ሀይሚ በሰራችው በተደረገችው ፕራንክ ላይ ምንድን ነው ያልሽው? ብሩኬ ይህን ያክል ብድር ብር ካለበት እህቶቹ የተሄደው ነው ምናምን ነገር አልሽ፣ በአሽሙር ያው እህቶቹ አዋተው ክፈሉ ነዋ፣ አዋታችሁ ክፈሉ እየተባላችሁ ነው። አንቺ ግን እንዴት እንዴት ብታስቢ ነው ግን የብሩኬን ክብር የሚነካ ወሬ የምታወሪው? አንቺ ለምስል ስርዓት አይኖርሽም። ብሩኬ ተቸግሯል። እውነት ብሩኬ ይሄንን እውነት ይሄ ተበድሮ የሰው ብር ምናምን ነገር አልከፈል ያለ እንደዛ አድርገሽ ያሰብሹ የሳለሹ አደላ። አያችሁ፣ እኔ እኮ የሚገርመኝ ምን ምንድነ ይችን ማነች ቁራሊዋን ማለት ነው እሷን፣ የብሩኬም ጠበቃ የብሩኬ መከታ እያላችሁ የምታሽቃብጡ ባልቴ ትዛጋ ታናድሩኛላችሁ። በጣም ነው የምትገርሚኝ ማለት ነው ለብር የምታሽቃብጡት አሽቃባጭ ሁላ ማለት ነው። ምንድነው የምታሽቃብጡላት ይችን? ምንም የሚሽቃበጥ ነገር አለ? ይኸው ዛሬ ሰራችላችሁ። በአሽሙር ክፈሉ፣ ብሩክ የተበደረው ብር ካለ ክፈሉ እየተባላችሁ ነው። ክፈሉ ይህ እንዴት እንዴት ክፍራችሁን የሚነካ ወሬ እንደምታወራ ሚስኪን እኮ ናችሁ እዛ ጋ ያላችሁት እንዳለ ከሲሲ ራሱ አረ ወይኔ ግዲ በነገራችን ላይ ግን ይሄ ውሽንብር ምናምን ምናምን ስርቪሽን እዛ አቆሚሽ፣ አቆሚ ይሄ መድፍ ፊት ይህን መድፍ ፊት ሸኒዘሽ ከኒጋፍ መከፋፈት ዋጋ ያስከፍልሻል። ሲሲ ማለት ነው እንደም ከዛሬ ጀምሮ እኔ ሲሲ ምናምን ነገር የምን ሲሲ ነው ስምሽ፣ ቁራሌው አሮጌ እቃ ያለው ልዌ ልዌ ነው እኔማቀው ሴት ነኝ ምናምን አይሰራም። እና ሌላው ነገር ደግሞ የምጨምርላችሁ ነገር ያብን ተሳደብሽ የሀይሚ ምርጥ መከታ ነች ምናምን የምትሉ ቅና ያሞች፣ ያብ ማነች? ያብ እኔን አልተሳደበችም። እንዲ ያብ ስትነካ ነው እንዲህ የሚያንጨረጭራችሁ። እኔ ቃል ስነካስ ማን ይንጨርጨርልኝ? ለእኔ ማን መከታ ይቆምልኝ? እኔ እኮ ራሴን ወክዬ ቆምኩ ሰው ነኝ። ለምንም ነገር የማልበገረዋ ማለት ነው። እኔ ጋር እየመጣችሁ እከሌቴን ሰደሽ እከሌቴን እንድዛረግ ምናምን ምናምን እኔ እንደዛ አይነት አስተያየት ባጽፉልኝ። ደግሞ በፊት ወድሽ ነበር፣ አሁን ጠለሽ። ጥሉኝ፣ እኔ ምን አገባኝ ታዲያ። መድኃኒዓለም አባቴ ለእኔ ሲል በመስቀል ላይ እየተሰቀለው ክርስቶስ አባቴ አይክዳኝ እንጂ አይጥላኝ እንጂ ሰው ጠላኝ አልጠላኝ ምን አገባኝ፣ እኔ ምን አገባኝ። የድንግል ማርያም ልጅ አይጥላኝ እንጂ ከነ ኃጢአቴ ተሸክሞኝ የሚኖር የጭንቅ ቀን ደራሷ ማላጅቷ አማላጅቷ እናቴ አትጥላኝ እንጂ ሰው ጠላኝ አልጠላኝ። የተመለሰላችሁ ይመስለኛል። ለማንኛውም እኔ ጋ እንደዚ አይነት ኮመንት አይሰራም፣ ተቀባይነት አታገኙም። በነገራችን ላይ እኔ ድፍን ነኝ፣ አልሰማም። መጀመሪያ አንድ ሰው ሌላውን ሰው ሲሳደብ ራሱ እንደሚሰደብ እያሰበ ነው መሳደብ ያለበት። ተግባባን። አሁ ለማንኛውም ለዘች ለመድፍ ፊት ይህንን ቪዲዮ ሼር አድርጋችሁ አድርሱላት።